አብርሃም እንደውም ማለት ነው መታሰር አለበት። ሲጀመር ማለት ነው እንዴት፣ ትንሽ እንኳን መረጋጋት የሚባል ነገር አይኖርህም? አንተ ሲጀመር ዓላማ እና ፍላጎቷ አሁን ላይ ለሁላችንም ግልጽ እየሆነ የመጣ ይመስለኛል። እሩታም ይህንን ነገር አሰባ ይመስለኛል፣ ለአንተ ይቅርታ ማድረግ የዚህን ያክል ከባድ የሆነባት ማለት ነው። እኔ ምን አለ መረጋጋት የሚባል ነገር ቢኖር ማለት ነው። እሺ፣ እንደው እሺ ብላ ልጁን ሰጠች እንበል፣ የት ልትወስዶ ነው? ምን ልታደርገው ነው? ያለ እናቱ ይህን የአንድን ወር ከምናምን አንድ ወርም ከምናምን ነውታ ለእኔ እንጂ አይዶ ነው። ብቻ ግን ወስደምን ልታደርገው ነው? ከኤርሜላ ጋር አብራችሁ ልታሳድጉት ሀሳባችሁ ይሄ ነው? የተመካከራችሁት ምናምን ይሄ ነው? ትላንትና መታችሁ ግቢ ውስጥ የሰራችሁት ነገር ድራማ ነው። ሩታ ላይ ድራማ ለመስራት ነው እየሞከራችሁ ያላችሁት። እኔ በጣም እየገረመኝ ነው። ምን ለማድረግ እየሞከርክ ነው አብርሃም? እስኪ ተረጋጋ መጀመሪያ። እስኪ ተረጋግተህ ወደ ራስህ ተመለስ። ምን እያደረግኩኝ ነው፣ ምን ለማድረግ እየሞከርኩኝ ነው የሚለውን ነገር ለማየት ሞክር። ቢያንስ አጠገብ ያሉ ጓደኞችን እንኳን ለመስማት ሞክር እንዴ በእንደዚህ አይነት መልኩ እኮ ለመስተካከል የሚችል ምንም አይነት ነገር የለም እንዴ። በጣም በቃ የሆነ ሌላ አይነት ዓለም ውስጥ እየገባ ያለ ነው እኔ እንደ እኔ እየመሰለኝ ያለው እና በጣም መረጋጋት ይጎላሃል። በጣም የምታደርጋቸው ነገሮች ፍጹም ማለት ነው የሆነ ከአንድ ሰው የሚጠበቅ አይነት ነገር አይደለም እያደረክ ያለው ወይም ከአንድ አባት የሚጠበቁ አይነት ነገሮችን አይደለም እያደረክ ያለው። በዚህ ሰዓት አንተ ከየትኛውም ጊዜ በላይ በጣም መረጋጋት ያለብህ ሰዓት ላይ ያለው እንዲህ እውነት። እኔ ሩታ ላይ ለመፍረድ የምትሞክሩ ሰዎች እቺ ልጅ ምን ታድርግ ከዚህ በላይ አንተ እኮ እስከ ዛሬ ድረስ ስታደርግ የነበረውን ነገር አስበዋል። ወደኋላ ተመልሰን እኮ እያንዳንዷን ነገር በዝርዝር ማስቀመጥ ከቻለን የምሬን ነው፣ አደለም እንደዚህ ለሌላ ሰው ለራሳ አንገሽግሾ እንዲ እንደዚህ ነበር እንዲ ሳደርግ የነበረው ሁላ ልትል የምትችልባቸውን ነገሮች እኮ ነው ስታደርግ የነበረው አስበዋል። ለቺ ልጅ እርጉዝ በነበረችበት ሰዓት ላይ እንዴት ስታሰቃያት እንደነበር እንዴት ብዙ ነገሮችን ስታደርግ እንደነበረ። አንዲት ሴት እኮ ነፍሰ ጡር በሆነችበት ሰዓት በጣም ብዙ ነገሮችን ነው ቲንክ የምታደርገው። እኔ የትላንቱን ቪዲዮ ከተመለከትኩኝ በኋላ እንደ ውቺ ልጅ እኮ በጣም ብዙ ተጎርታለች እንድል ነው ሁላ ያደረገ። ምክንያቱም ሳይንስንም ቼክ ማድረግ ትችላላችሁ። በብዛት ያረገዙ ሰዎችንም ወይም እንደዚህ የወለዱ ሰዎችንም መጠየቅ ትችላላችሁ እና በእርግዝና ታይሚንግ ላይ የነበራቸው ወይም አራስ ቤት በሆኑ ሰዓት ላይ ያስቀየማቸውን ሰው በጣም በቃ አይረሱላችሁም። የምሬን ነው የምላችሁ እና በዛ ሰዓት ላይ በጣም ጎርታታለች። ልች ከሄርሜላ ጋር የማይሆኑ ነገሮችን እያደረግ ከማርክ ጋር ሁላ እኮ ነው ቀጠሯ ቀን ወይም ክትትሏ ቀን ስትሄድ የነበረው አይደለም። ብዙቻችን እንደምናውቀው እንደዛ ነው እና እቺ ልጅ እኮ በጣም ማለት ነው ራስህን ለውጠህ አሳይተህ ነው ድጋሚ ከእሷ ጋር መሆን የምትችለው። አንተ ትላንትና በቃ ሄርሜላን ከህይወት ያስወጥቻለኝ ምናምን ስላል ዛሬ ወደ ቤት ስትመጣ እቅፍ አድርጋ እንድትቀበለ ነበረ ፍላጎት አይሚን እንደዛ ይመስለኛልና። እና ከዛ ለምን መጣ ስትል ልጄን ልወስድ ምናም ብለ ሌላ አምባጓሮ መፍጠር ማለት ነው። አዎ ልጅን የማየት መብት አለ። አዎ ከልጅ ጋር እንደ አባት ጊዜ ማሳለፍ መብት አለ። ይህንንም ነገር እስከዛሬ ድረስ ከልከል አጣቅም ከሄር ሚላ ጋር ተላለጠ ስትመጣ እንኳን በሯን ከፍታ እያስገባችን ልጇን እያሳቀፈች ብዙ ነገር ስታደርግብ ነበር። የምሬ ነው። እቺ ልጅ በጣም ትግስተኛ ናት። እኔ ሩታ ትክክል አይደለችም ምናምን ብላችሁ የምታስቡ ሰዎች ካላችሁ ነገሮችን በደንብ መልስ ብላችሁ ለማየት ሞክሩ። እስኪ የትኛዋ ሴት ናት እንደዚህ ባሏ ከሌላ ሴት ጋር እንደዚህ እየተላላጠ የመጣ በትግስት ማለት ነው እንዲህ እኔ የምሬን ነው ምላችሁ። እውነታውን እናውራ ከተባለ የትኛውም ሴት ታክሳ የዚህን ያክል ነገሮችን በእንትን ትሄዳለች ብዬ አላስብም። እና አብርሃም በጣም ተረጋጋ፣ በጣም ወደ ራስ ተመለስ። እኔ እውነቴን ነው ደግሞ። የሚያሳስርህንም ነገር ነው። እኔ አሁን ሩታ ስለተናገረች ምናምን አይደለም፣ የሚያሳስርህንም ነገር ነው እያደረግ ያለው ማለት ነው። ሲጀመር አዎ አባትነ የማየት መብት አለ ግን እንትኑን በተከተለ ሁኔታ ማለት ነው። እንደ እውነታው እንነጋገር ከተባለ ማለት ነው። ሲጀምር እነ ሩታ ቤት የመግባት መብቱም የለህም ማለት ነው አሁን ላይ ባለው ደረጃ። ምክንያቱም በጣም ብዙ ያላስተካከልካቸው ነገሮች አሉ፣ በጣም ብዙ ማለት ነው። አዎ አባት ስለወንክ ያስገብሃል፣ አዎ አባት ስለወንክ ልጇን ትሰጣለች። ግን ልጄን ይዤ እሄዳለሁ ምናምን ምናምን፣ ይሄ ሌላ አይነት ፉከራ ማለት ነው። አያስኪድም። የምር አያስኬድም። ከውሽማ ጋርማ ከሰሞኑ በጣም እያፈላችሁ ነው። እኔ የድሮ ሩታ ምናምን ብትሆን ማለት ነው በቃ በጣም ነበር የምትጫወትባት፣ ግን እቺ ልጅ የምር ተቀይራለች፣ የምር ሌላ ማንነትን ይዛለች። እና አንዳንድ ጊዜ ወደ ህይወታችን እንደዚህ አይነት ነገሮች ሲመጡ ሙሉ ለሙሉ ማንነታችንን ይቀይሩታል። እና ምናልባትም አንተ የድሮ ሩታ ናት ብለ እያሰብክ ስለሆነ ይመስለኛል ተደጋጋሚ ስህተቶችን ተደጋጋሚ የሆኑ የማይረቡ የሆኑ ነገሮችን እያደረግ ያለው እና በመጀመሪያ ደረጃ ከሁሉም ነገር ራስህን አረቅና እስኪ ወደ ራስ ተመለስ፣ እስኪ ከራስ ጋር ሆን፣ ነገሮችን በምን አይነት መንገድ ነው ማስተካከል የምችለው? ምናምን ብለ እንትን ለማለት ሞክር። ይቅርታ ጋይስ። እንግዲህ ካየሁት ነገር አንጻር ሰላም ሳላችሁ፣ በጣም ብዙ ነገር ለማውራት ሞከርኩኝ። እንዴት ናችሁ? እንዴት አመሻችሁ? ደህና ናችሁ? አማን ነው? አሸወይና ነው? ውሽሚትና ሰውየው እንግዲህ አልተቻሉም። ትናንትና መተው ግቢ ውስጥ ምናምን በቃ አልፈልግሽም አልፈልግም፣ ምናምን ተባባሉ። ከዛ ዛሬ መጥቶ እኔ ቀንም በሰሩት ቪዲዮ ላይ በነገራችን ላይ ተናግር ያለኝ ሂደት ይፈልጋል ጊዜ ይፈልጋል። ይች ልጅ በጣም ብዙ በድላታል። የበደልካትን ነገር ደግሞ ልትረሳለ አትችልም በቀላሉ የሚያስረሳም አይነት ነገር አይደለም። ምናልባትም ይሄ ከሰሞኑ ያደረካቸው ነገሮች ይሄ እስከዛሬ ድረስ ያደረካቸውን ነገሮች ይሽረዋሉ ወይም ወደ ድሮ ማንነቷ ይመልሳታል ምናምን ብለህ እያሰብክ ከሆነ በጣም ተሳስታል። በነገራችን የበደልካት ነገር እጅግ በጣም ብዙ ነው። ምናልባት እቺ ልጅ እድሉን አግኝታ አውጥታ ያልተናገረችው በሆዷ የያዘችው በጣም ብዙ ነገር እንዳለ ነው እየተሰማው ያለሁት ማለት ነው፣ እየተሰማኝ ያለው እንደዛ ነው። ምክንያቱም በጣም በብዙ አሰቃይታታል። በጣም ማለት ነው፣ በጣም ከሚገባው በላይ አይደለም እንደዚህ በአደባባይ ቪዲዮ እየተቀራረጽክ ከሌላ ሴት ጋር እንደዚህ ሆነ። ገና ለገና በወሬ ተሰምቶ እኮ ማለት ነው። እኔ ብያቸዋለሁ እኮ እግዚአብሔርን፣ ሩታ በጣም ታጋሽ ሰው ሆና እንጂ ዘነዘና ይዘው ነው የሚፈልጡ። አባቴ አንተ ምንም አላወክም። አሁን ልጅቷን ሳትፈልግ ዘነዘና እንድታነሳ እየጋበስካት ነው። ተረጋጋ ብራዘር። በጣም ስሜታዊ ሆኛ አ ወደ ራስህ የተመለስኩ ነው መሰለኝና፣ በጣም ተረጋጋ። አለበለዚያ እቺን ልጅ እቺን ጨዋ የሆነች ልጅ ዘነዘና ልታስነሳት ነው። እግዚአብሔርም አሁን ዛሬ በጣም ነው ስሜታዊ ያደረግካት። ጭራሽ ብለህ ብለህ ድንበርህን አልፈህ። አዎ ልጅ ነው፣ ልጅን የማየት መብት አለ፣ ግን በአግባቡ እኔ ብያለሁኝ እኮ፣ በስነ ስርዓቱ በአግባቡ ማየት ባለብህ ጊዜ እና በትክክለኛ ሁኔታ፣ በቃ እናቷ ቤት ነው ያለችው፣ ማድረግ የሚገባህን ነገር ታደርጋለህ። እንዳልኩ ነው እንደው መግባትም እኮ አይጠበቅብም ነበር። እንደ እውነታው እንደ ሪያሊቲው ስንነጋገር መግባትም አይጠበቅብም ነበር፣ ግን ያው ካለው ነባራዊ ሁኔታ አንጻር በደንብ ትሪት እየተደረገ እንደሆነ ነው እንደ እኔ የሚሰማኝ ማለት ነው እንደው። እኔ የምሬ ነው የምላችሁ። አስባችሁታል? እኔ የሩታ ወንድም ብሆን አብርሃም እንደዚህ ከሄርሜላ ተላልሶ እየመጣ እዛ ጊቢ ገብቶ ሩታ ሚስቴ ናት ሄርሜላ ሚስቴ ጭራሽ ሄርሜላንም አስከተለ እኮ ነው አንተ የምትገባው እነሱ ጊቢ እግዚአብሔር፣ አንዳንዴ ስታስቡት ግን አያስቅም? ከዛ ጭራሽ ሌላ አምባጓሮ። ይሄ የሩታይ ወንድም ስለሌለሽ ሊልሽ፣ በጣም ተጎድተሻል፣ በጣም ነው የተጎዳይ። ነው ብቻ ተውት፣ ተውት። ወዲፍ ብዙ ብዙ ሊያስወራኝ እኮ ነው ዛሬ። በጣም ነው ስሜታዊ ያደረገኝ እግዚአብሔርን በጣም በጣም ስሜታዊ የሚያደርግ ነገር ነው፣ አይደለም እሷ እኔ የራሱ ቪዲዮውን ባየሁት ስሜታዊ የሚያደርግን ነገር ነው እያየን ያለ ነው። እና በጣም ተረጋጋ። በጣም ማለት ነው እየሄድክበት ያለበት መንገድ በጣም ፍጹም ስህተት ነው። ትላንትና ገና ለገና በፊት ለፊቷ ሄርሜላን አልፈልግሽም ስላልክ ብቻ ዛሬ እንደፈለክ ምትሆን መስሎ ነበር። አይሚን እንደዛ አስበህ ስለመጣህ ነው አሁን የዚህን ያክል ስሜታዊ የሆነ ግንፍል ግንፍል ስትል የነበረው። እና ይሄ መንገድ አያዋጣም ፍጹም ስህተት የሆነ ልጅቷንም እላ ሲዘ ወደማይሆን መንገድ ነው የመራት ያለው። እንዳልኩ ነው ሩታ በጣም ተቀይራለች። በፊቱ ሩታ አይደለችም። በጣም ረጅም ጊዜ ደካማ ጎኗ አንተ ስለነበርክ እንደፈለግክ ታደርጋት ነበረ። ግን አሁን ከዛ ስሜት የወጣች ይመስለኛል። አይሜ በቀላሉ ልክ እንደ በፊቱ ልታታልላት የቻልቅ አይመስለኝም። እንጂ የምር የተመለስክ ሰው ብትሆን ኖሮ በጣም በተረጋጋ መንፈስ ነበር። ምክንያቱም እችለች ስሜታው ተጎርቷል፣ ባደረግካት ነገር በጣም ተጎርታለችና በጣም ብዙ ትሪትመንትን ከአንተ ትፈልጋለች። አንተ ግን ገና ለገና እንትን ብያለሁኝ ምናምን ብላ መተህ ሌላ አምባጓሮ ነው እየፈጠርክ ያለውና ቢያንስ ዛሬ ጓደኞችን ለመስማት ሞክር። እነሱ ትክክል ናቸው፣ ዛሬ እነሱ ትክክል ናቸውና እና አይ ካልክ ደግሞ፣ አስፈላጊ ከሆነ ለማንኛውም ማለት ነው ከዚህ በላይ ጉባኔ ሄደ ይመረጣል። አብርሽ በጣም ተረጋጋ። ሪያሊቲን ስንናገር በጣም በጣም በጣም መረጋጋት አለበት፣ በጣም ሰከን ማለት አለበት። ነገሮች በዚህ አይነት አግባብ ሊስተካከሉ እንደማይችሉ ሊገቡ ይገባል። ከኤርሜላ ጋር እየቀመራችሁ የምትመጡትን ቀመር አቁሙ። በመጀመሪያ ደረጃ እኔ በቃ አላመንኳቸውም። እሷም ዛሬ ጭራሽ ጓደኞችን ሰብስባ አፈቅረዋለ ምናምን ስታስበል ነበር። ታዲያ እሺ በምን አይነት አግባብ ነውን እስኪ ነገ ዘርዘር ሰፋ ባለ ጉዳይ እንመጣለን። በጣም ብዙ ነገሮች አሉ። በጣም እየተቀመረ ነው። እግዚአብሔርን እናንተ አታቁም እንጂ ከጀርባ በጣም ብዙ ነገር እየተቀመረ ነው። ሩታም እንግዲህ ቆፍጠን ማለትሽን በጣም ወድጄዋለሁ። ለማንኛውም መልካም አዳሪ ሆንላችሁ። ስሜታችሁን ኮመንት ላይ ልክ እንደ እኔ ብዙ ለፈለፍኩኝ እናንተን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁኝ። ይመቻችሁ።